ስንዴ ወይም የወይን ሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጡ ከአካላቸው የሚወጣ ነገር የለም። ለምን ባህሪ መለኮቱ አቃጥሉ በላበት ይጠፋ ነበረ ይላል። ይሰማቸዋል ግን ካካሉ ወይም ካካሏ የሚወጣ ነገር እንደኛ እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደምስር በደም ስር ገብቶ ኃይል ይሆንናል። ደካሞኝ ስለሆነ እነሱ ግን ግዙፍ ስጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰማ ይላል።